ፎርዋርድ ኮፒ ፔስት ከምታደርጉ ዩበረ ኮፒ ፍሮም ማይ ፒ ዲ ኤፍ አይደለም። መስቀል ምንድን ነው? መስቀል ምንድን ነው እና ስቅለት ራሱ ምንድን ነው የሚለው ነገር ሐሙስ፣ እና እንዴት ነው አርብ፣ ስቅለት ምንድን ነው? ዶሮዬ፣ ሰላም እንደት ናችሁ? የኔ ውድ ተማሪዎች መጀመሪያ እንኳን ለ ለፋሲካ በዓል በሰላም አደረሳችሁ። ኢን ቱዴይስ ቪዲዮ እንደምታዩት እንግራ ይዤ መጥቻለሁ። ከዚህ በፊት ሌላ ቪዲዮ ላይ ታችት ሊሆን ይችላል ግን እስኪ ኢንጆሪስ አድርጊ እራስሽን ማንኒስ እና ከዚህ በፊት ያው ሌላ ቪዲዮ ሰርተናል። ምናልባችሁ ላይ ታስታውሳላችሁ ግን ላይክ ዊ ሀቭ እና ቪዲዮ ትገጣል ግን ከዛ ውጭም እንትን ሁሉም ቪዲዮ ላይ ከካሜራ ጋር ተጨርባ ነቢያት ነቢያት የምለው ይህቺ ነው ግዴ ኦፍኮርስ ግን ዩዶ አንሰር ዛን ኢንግሊሽ ቲቸር እንግሊዝኛ አስተማሪ ናት። ሶ ነብዌይ ዛሬ ቀን ምንድን ነው እናስተምራቸው። ኤስተር አደላ ከኤስተር ጋር የሚያያዙ ቃላቶችን ቦካበሬዎችን፣ ማለት ከፋሲካ ጋር የሚያያዙ ኤክስፕሬሽኖችን እና ለቤተሰቦቻችን ለወዳጅ ዘመዶቻችን ሆሊዴ ማለት መልካም ፋሲካ እንዴት እንደምን አን ብዙ ጊዜ ምን አለ መሰለሽ የተለመደው ትሬንድ ቴሌ ኦፍኮርስ ሁሌ ሜሴጅ እልካለሁ ኮፒ ፔስት ያደርጋል። ከቴሌ ፎርዋርድ እናደርጋለን ግን የራሳችን እንግሊዝኛ ተጠቅማችሁ ሀው ድ ዩ ዊሽ እንዴት እንደምትሉ አሉ። ከፋሲካ ጋር የሚያያዙ ቮካብለሪዎች እና ኤክስፕሬሽኖች ላይ ጸሎት ሀሙስ ምን ይባላል፣ ትንሣኤ ምን ይባላል፣ ኤንድ ስቅለት የሚለውን ነገር ነው የምናስተምራችሁ። ሜክሹርቱ ሰብስክራይብ ኤንድ ለቤተሰቦቻችሁ ምናምን ሽ ለማድረግ የምትፈልጉ ሰዎች ካላችሁ ሜክሹርቱ ሳንዲስ ቪዲዮ። ሶ እንጀምር መጀመሪያ ከበዓሎቹ ነው የምንጀምረው ኤን ቱደይ ዋዜማው ነው ዋዜማ ኢንግሊሽ ምን ይባላል ድገም የላቸው የትኛው የበዓል ዋዜማ ኢቭ ነው የሚባለው እሺ ከዛ በመቀጠል ደግሞ እስኪ እያንዳንዱን በዓሎች ሌስት አይደለም ሀው ዩ ሳይ ገና ኢንግሊሽ ሀው አዲስ ዓመት ኢንግሊሽ ገና በእንግሊዝኛ ክሪስማስ ይባላል ይህንን ቃል ሁላችን እናውቀዋለን አይደል ገና ላይ አይቸገርም አመት ስሙ እንደሚነግራችሁ አዲስ ኢዝ ኒው አመት ኢዝ ይር አዲስ አመት ስንል ኒው ይር ነው እንደ ሌላ ምን ቀረን ገና ኢዝ ክሪስመስ ጥምቀት ምን ይባላል ጥምቀት አሁን እዚህ ላይ ብዙ ሰዎች አይ ቲንክ ጥምቀት ትከብደናለች አይደል ጥምቀት በእንግሊዝኛ ኢፒፋኒ ጥምቀት ኢፒፋኒ ይባላል ሶ ሪቫይዝ እናደርግላችሁ ዋዜማ ኢዝ ኢቭ አዲስ አመት ኢዝ ኒው ይር መስቀል ናት መስቀል ኢዝ መስቀል ገና ኢስ ክሪስማስ። ይህን ጥምቀት ኢስ ኤፒፋኒ። እሺ ነገ ምናከብረው በዓል ምንድን ነው? ነገ ምናከብረው በዓል ፋሲካ ነው። ፋሲካ ኢን እንግሊሽ ደግሞ ኤስተር ይባላል። እሺ ሶ ከዚህ ቀጥሎ እስኪ ዊሻችሁን ዊሽ እስኪ ንገረኝ። ለምሳሌ የቴሌው እንዳለ ሆኖ የራሳችን እስኪ ኬማፕና ርግ እንደዚ አይነት ዊሾች ደግሞ ቴሌግራም ላይ ፒዲኤፍ ሰርጄ ያስቀምጭላቸዋለሁ። ከቴሌ ኮፒ ፔስት ከምታደረጉ ዩበረ ኮፒ ፍሮም ማይ ፒዲኤፍ ሊንክ ኦን ዲስክሪፕሽን ቦክስ እሺ። ሶ ኢዜዋ እንኳን አደረሳችሁ ለመስቀል ላይ ሚን ለፋሲካ ስንል ሀፒ ኢስተር ነው የምንለው። እስኪ ሌላ አንቺ የምትጠቀሚያለሽ? ኦፍኮርስ አይ ዊሽ ዩ ኤንድ ዮር ቢላቭድ ዋንስ ኤ ዎንደርፉል ኢስተር። ማለት ዎንደርፉል ማለቱ ለኢስተሩ ነው የሚገልጸው። ዩ ለአንተ ለአንቺ ለእናንተ። ኤንድ ዮር ቢላቭድ ዋንስ ሲባል ደግሞ ለእናንተ ዲር ላሆኑ ወይም ደግሞ እናንተ ለምትወዳቸዋቸው ለምትወዷቸው መልካም ፋሲካ ይሆንላችሁ ነው ቤዚክሊ ንብሷን የምንጠቀመው ሶ ምን አለቻችሁ አይ ዊሽ ዩ ዩ ማለት ለእናንተ ነው ን ዩር ቢላቭድ ዋንስ ሰች አ ወንደርፉል ኢስተር ሰች አ ሃፒ ኢስተር ሶ ወንደርፉል የሚለው ገላጭ ስለሆነ ኢንስቴድ ኦፍ ዩዚንግ ወንደርፉል ዩ ዩዝ ሃፒ ዩ ዩዝ ሰች አ ግሬት ሰች አን አሜዚንግ ኢስተር ብላችሁ መግለጽ ችላላችሁ ማለት ነው እሺ ሶ መጀመሪያ ጾም ምን ይባላል ጾም ፋስቲንግ ጾም ራሱ ፋስቲንግ ይባላል አብይ ጾም ሲሆን ደግሞ ኢትስ ኮልድ ግሬት ለንት ግሬት ለንት አብይ ጾም። ጾም ራሱ ደግሞ ፋስቲንግ ነው። እሺ ሶ ዮር ግሬት ለንት እስኪ ታውቁሻል፣ ጾመሽ አለ ዩ ዲድንት ኢቭን ኖቲስ፣ አይደል? ኦኬ ሶ ሪቫይዝ ስናረግላችሁ ጾም ኢዝ ፋስቲንግ ኤንድ እንትን ደግሞ አብይ ጾም ደግሞ ትግረት ለንት ነበር የሚባለው ብለናል። እሺ ህማማት ምን ይባላል? ህማማት ሆሊ ዊክ፣ ሆሊ ዊክ ይባላል። ሶ ዊክ ምንድን ነው? ሳምንት ነው። ሶ ህማማት ሳምንቱ ሙሉ ዊክ፣ ሆሊ እዛ ሆሊ ዊክ። አሁን እዚህ ጋር ኮንፊዝ እንዲያደርጋችሁ፣ ዊክ ሳምንት አለ ኤንድ ኦልሶ ዊክ ደግሞ ይለምን አለ ደካም ስለምሳሌ፣ ደክሞሻል፣ አቅም አጥሮሻል። ሶ አንቺ አቅም የለሽን ደካማ ነሽ። ዩ ሪኮልድ ዊክ፣ አደለ። ስለዚህ ዊክ ደብሊው ኢ ኤ ኬ ሳይሆን ደብሊው ኢ ኢ ኬ ነው። ሶ ሆሊ ዊክ ስ ህማማት። እሺ ሶ ሆሳአና ራሱ ምን ይባላል? ፓልም ሳንዳይ አያችሁ። ፓልም ማለት ኢቨን ትሪው ይሄ ምን ሰራው? ቀለበት አለ አደለ? ዘንባባው ኬት ነው የሚመጣው። ዘንባባ ነው ማለት ዘንባባ ማለት ነው። ትሪ ደግሞ ያው ዛፍ ነው። ፓልም ትሪ የሚባለው ለዛ ነው። ሆሳአና ላይ ቀለበት እንሰጣለን አደለም? ለማን ሰጠሽ አንቺ? ተቀበል ወጌ ብታያ ምረሰጥነትሰጠኝ ኔክስት ይር ሰጠኝ። ሆሊደይ ምንድነው በዓል ነው አለን አደለ አሁን እያከበርን ያለ ነው በዓል ምንድነው ዳንትን አደለ ኤስተር። አሁን የምናከብረው በዓል ፋሲካ ነው። ኢትስ ኮልድ ኤስተር። ገና ምን ይባላል ክሪስማስ አለን ሌላ ምን ቀራት ጥምቀት ስ ኤፒፈኒ አዲስ ዓመት ስ ኒው ዪር አለን አደለ። ከዛ ውጭ ደግሞ እንዴት ነው ሽ የምናደርገው አወር ቢላብድ ዋንስ አለን። ሶ አይ ዊሽ ዩ ኤን ዩር ቢላብድ ዋን ሰች ሀፒ ኢስተር አለን። ይሄ ማለት ለአንተም፣ ለአንቺ፣ ለአንተ ያው ዩ ማለት ለአንቺ፣ ለናንተ፣ ለአንተ ስለሆነ ለእናንተና ለእናንተ ዲር ለሆኑ ሰዎች ወይም በጣም ለምትወዳቸው ሰዎች እነሱንም ለወዳጅ ዘመዶቻቸው አይነት ነገር ባይት ሀፒ ኢስተር የሆንላችሁ ወይም መልካም ፋሲካ ይሆንላችሁ ማለት ነው ይህን ከዛ ቀጥሎ ምን አየን ፋስቲንግ ማለት ጾም ነው እንትን ህማማቱ ኢዝ ሆሊ ዊክ ሰአና ደሞ ምናለን ፓልም ሰንደ ያለን ፓልም ሰንደይ ማለት ያው ኬስ ነው የመጣው ፓልም ደይ ማለት ፓልም ራሱ ኢዝ ዘንባባ ፓልም ሰንደይ ሲባል ደግሞ እሑድ ዕለት ዘንባባ ስለምንሳጠጥ ነው ዛፉ ፓልም ትሪ ይባላል ማለት ነው

ሶ እዚህ ጋር አዲስ ቮካብላሪ ጨመርን ትንሳኤውን ለማስታወስ ብለን ነው እንተን ፋሲካን የምናከብረው ወይም ኤስተርን ሰለብሬት ምናደርገው ሶ ለጥያቄዋ መልስ ምንድን ነው ዊ ሰለብሬት ኤስተር ቱ ኮሜሞሬት ወት ሪዘሬክሽን ኦፍ ጂሰስ ክራይስት እሺ መጀመሪያ ቃል የገባልን ነገር አለ አይደለ ዋት ዲድ ሂ ፕሮሚስ ቱ አስ ዋይ ኢዝ ዲስ ላይክ ዲስ ሆል ኤስተር ቲንግ ሃፕን ያደረገው ለምንድን ነው ምን ፕሮሚስ አደረገልን የስ እሱ ፕሮሚስ ያደረገልን ያው ሙቶ ምንድን ነው? ሳልቬሽን ነው። ሳልቬሽን ማለት መዳንን ማለት ነው። ሶ ሂ ፕሮሚስ ዳስ ሳልቬሽን፣ ለዛ ነው ሰለብሬት የምናደርገው ማለት ነው። ኢፍ ሳማን ዲፌት ሳምቲንግ፣ ያው ማሸነፍ እንደማለት ነው እሱ ዴይዝ ማለት ሞት ነው። ሞትን ዲፊት አድርጎ ተነስቷል ማለት ነው። ስ ይ ው ሴሌብሬት ኢስተር አይደለ? ክርስቲያን የምንባል በሙሉ ለዛ ነው ሴሌብሬት የምናደርገው። እዚህ ጋር ሁለት ጥያቄ ልጠይቅሽ። እንትን አለ አርብ ስቅለት አለ፣ ከዛ በፊት ደግሞ ያለችው ሐሙስ ጸሎተ ሐሙስ ትባላለች። እንዴት ነው ጸሎተ ሐሙስ ጸሎተ ሐሙስ እና እንዴት ነው አርብ ስቅለት የምንለው በእንግሊዝኛ? ጸሎተ ሐሙስ ሆሊ ተርስታ ይነላት አረብ ስቅለትን ደግሞ ጉድ ፍራይ ጉድ ፍራይ። ሶ ከዚህ ጋር እያይዘን ደግሞ ሌላ ሶስት ነገር እንጨምር። ሶ መስቀል ምን ይባላል? ሶ ጌታችን ምን አይነታችን ኢየሱስ ክርስቶስ አሁን ተሰቅሏል አይደለም? መስቀል ላይ ተሰቅሏል። መሰቀል ምንድነው? ምንድን ነው? መስቀል ምንድን ነው እና ስቅለት ራሱ ምንድን ነው የሚለውን ነገር እንዴ። ሶ ማለት ራይ። እሺ፣ እሺ። ስቅለት crucifixion ይባላል። ያ ስቅለት እንዳለቻችሁ is called crucifixion። እሺ። ሶ እሱ ምን ሆነ? ተሰቀለ አይደለም? ምን ይባላል እሱ ክሩሲፋይድ ሲሆን ስቅለትን፣ መስቀሉስ ምን ይባላል? ክሩሲፊክስ አይደለ? ሶስት ነገር አየን እዚህ ጋር እንድገምላችሁ። መስቀል አለ፣ እሱ ተሰቅሏል፣ ስቅለት አለ። ስቅለት ምንድን ነው? እሱ ተሰቅሏል፣ ምን ነበረ? ክሩሲፋይድ። መስቀሉ እራሱ ምን ይባላል? ክሩሲፊክስ፣ ዊዝ ኤን ኤክስ ማለት ነው። እንደዚያ ይባላል ማለት ነው። አሁን አሁን ደግሞ የበዓል ድባቡን አመጣን። በዓል ላይ ማለት ነው ዶሮ እናርዳለን። አንዳንድ ላጤዎች ዲስ ላይክ ሚ ወይ ላይ ስለማጨርፈ ዶሮ አላርድም። ምን አረጋለሁ? አይገቱ ልኳንዳ ቤት ሄዳለሁ። ልኳንዳ ቤት ሄ ዝጋገዛለሁ ገዛለሁ። እስ እነዚህ ነገሮች ሀው ዱዊ ሳይዳምን እንግሊሽ፣ መጀመሪያው ማረድ ምን ይባላል? ማረድ ማለት ስላተር ስላተር፣ ድገም የላቸው፣ ስላተር ሶ ስላተር የምናደርገው ዶሮ ዶሮ ይችላል፣ አደለም? ፊጋይ ሰርሰች ቢግ ፋሚሊ በሬም የሚያርዱ አሉ እናም አትታረደ ሌላ ምንድን ነው ማስተማር ያለብን እዚህ ጋር፣ ልኳንዳ ቤት ወይም ቄራ ራሱ ምን ይባላል? እዛ ስጋ ልንገዛ ስንሄድ የሚሸጥልን ሰው እያለ አለ ስጋ አራጁ ወይም ስጋ የሚሸጠው ሰውዬ እንዴት እንላቸዋለን? እስኪ ኔባት ያለው አራጁን ምን እንለዋለን? ቡቸር እንለዋለን። ከዛ ቄራውን ደግሞ የምታረድ ቦታ የምታረድበትን ቤት ደግሞ የምንለን ስላተር ሀውስ እንለዋለን። ምንቀር ስላተር ሀውስ ዛ እንትን ቄራው ልኳንዳ ቤት ነው ያላል፣ ነው ልኳንዳ ቤት ዊ ዊ ቡቸር ቡቸር ሀውስ ይባላል።

ልብስ የክት ልብሳችን ስለብስ ማለት ነው። ዳቦ መቁረስ፣ ቡና ማፍላት፣ አልጋ ማንጠፍ፣ እነዚህ ነገሮች ደግሞ እንገራቸው። ሃው ዩ ሰይ ልብስ መለባበስ መቀየር፣ ስትጌት መልበስ ደግሞ ስትጌት ድረስድ። እሺ ከዛ ውጭ ደግሞ አልጋ ማንጠፍ፣ ሀዲስ የአልጋ ማንጠፍ ሜክፕድ የምናረጋለን፣ አልጋ እናጥፋለን፣ ሜክድ። እሺ ከዛ ውጭ ደግሞ መጋረጃ ስ ከርተይን፣ አደለም መጋረጃ መቀየር ስ ከርተይንስ። ሁሉን ነገር ነጭ በነጭ እንለብሳለን። እሺ ከዛ ደግሞ ቡና ማፍላት ቶ ሜክ ኮፊ፣ ሜኪንግ ኮፊ ኢዝ ቡና ማፍላት። ከዛ ውጭ ደግሞ ምን ቀረን? ያው ዳቦ ይቆረሳል። አሪፍ። ሆሊዴይ ሲል የሚደረገው በምንድን ነው? በድፎ ዳቦ። እስኪ እንዴት ነው ዳቦ መቁረስ? ላይክ ሰምቲንግ ነው ለኬክ እስቱ ከተ ኬክ አይደለ? ዳቦም ስንቆርስ ምን ማድረግ ነው? ከት ማድረግ ማለት ነው። ዶሮ ወጥ የሁላችንም ቤት ትራዲሽን አይደለ ወረባዩ ጋይዝ አስቱ እኛም በዶሮ ነው ፆማችንን የምንፈታው ሶ በቃ ሪቫይዝ እናደርግላቸው ሆሊዴይ ጋር ተያይዘው የምናደርጋቸው የቤት ድርግ የቤት ስራዎች አሉ። ለምሳሌ አልጋ ማንጠፍ ስቱ ሜክ ቤድ፣ ቡና ማፍላት ስቱ ሜክ ኮፊ፣ ልብስ መቀየር ስቱ ጌት ቼንጅ ያው ሌላ ምን ቀረን? ዳቦ መቁረጥ ሌላ ምን አየን? ኢስቱ ከት ብሬድ አለን። ከዛ ልኳንዳ ቤት አየን። ልኳንዳ ቤት ምን አለ? ቡቸር ሃውስ አለ ነው። ቡቸር ማለት ስጋ ቆርጥ የሚሸጥልን ወይም ደግሞ የሚያርደው ሰው ስኮል፣ ቡቸር አራጅ ማለት ነው። ከዛ በኋላ ቱ ስላውተር ማረጅ ነው ብለናል። ሶ በቃ እኒህ ነገሮች ናቸው ማለት ነው። ሶ ጋይስ ለዛሬ ቀን ያዘጋጃላችሁ ቪዲዮ ይሄንን ይመስላል። ሶ በአካልም ኦንላይን ለመማር የምትፈልጉ ሰዎች ካላችሁ በታች ባለው ስልክ ቁጥር ደውሉልን። ኤጌን ሃፒ